መዘገበ ብሎ ስንት ዓመት ሙሉ ዩናይትድ ኔሽን ግራ እስከሚገባው በጣም በተከታታይ እነሱ ፖለቲካ ተጠቀሙበት። በፊት እኮ እንዲያ አያመልኩትም፣ አያከብሩትም። እንደዚህ እኮ አልነበሩ በፊትና ቃለን ሬቻ ሲያከብሩ አታስታውሱም? እንዲውላቸው ትንሽ ሰዎች ፈረስና ምናምን ይላል። በቃ መንግስት የልብልብ ተሰማዋ። ደፈረን፣ መንግስት ደፍሮናል፣ ንቆናል፣ መንግስት ንቆናል። ጥንቁልና አናታችንን ያመጣ የማይሆን ነገር እንድናመልክ ለዛ እንድንገዛ ለዛ ስርዓት እንድንሆን እንደ ጥሩና እንደሚያስተምር ወግና ባህል አስተምሮ ይህን እንደ ትልቅ ነገር አስፍቶት በመንግስት በጀት በብራችን ማለት ነው። የመንግስት በጀት የማና አባቱ የኛ የሁላችንም የተሰበሰበ ገንዘብ ነው። መልካም ስራ ሊሰራበት ኃላፊነትና ውድ ግዴታውን ሊወጣበት እንጂ ጥንቆላ ሊያከብርበት የመንግስት በጀት የመጣው ባለፈው ለሆነ በዓል አሁን ለሆነ በዓል የማይረባት ትካምርኪ ባህል ያከብር አይደለም። መንግስት ግዴታውን ሊወጣ የህዝቡን የሁሉንም ብሔረሰብነት አንድነት ሊወጣ ሀሳብና አመለካከት ተግባርና ዓላማ ሊያከናውን እንጂ ጥንቆላ ልናከብር አይደለም። አንዴ ታክስ አንዴ ምንም ንከፍለው የልብ ደረቱን ነፋ፣ ደረቱን ነፋ፣ መንግስቱን በጥንቁልና ደረቱን ነፋ መንግስቱ በጥንቁልና ደረቱ ነፋ። እኛ እንጥለዋለን ከዚህ አምልኮ ጋር እግዚአብሔር የለም አንድነትም የለም የሰዎች ልንገራቸው። አምላክም የትኛውም አምላክ የሙስሊም የክርስቲያን የጴንጤ ሊያግዘው አይችልም። ሰይጣንን ማን ማያግዘው? በሰይጣን የተመካ መንግስት በዘረኝነት የተመካ መንግስት፣ ባለማወቅ የተመካ በጭፍን የሚያስብ መንግስት። ጥፋቱን ዘርስረን አንጨርሰው። ለተወሰነ ብሄር ብቻ ስራ፣ ገንዘብ፣ የባንክ አገልግሎት፣ ሌሎች የመሬት ይዞታዎች፣ የተለያዩ ነገር ፋሲሊቲ፣ ኢንቨስትመንት ለተወሰነ ለአንድ ብሄር ብቻ እየሰጠ ያለ መንግስት ከሰማንያ ስድስት ብሄር ንቆናል። አላወቀንም። የኛ ማንነት የእኛን አንድነት ሊመጣ እንደማይችል ንቆናል። ቦታ አልሰጠንም። እንደ ልቡ በዘረኝነት ላይ ደነፋብን። የራሱን አቋም የማህበረሰቡን ፍላጎት የማህበረሰቡን ሳያይ የራሱን ብቻ የማይረባ ትርካምርኪ አመለካከቱን እኛ ላይ ያዘንባል። የዚህ የጥንቆልናና የዘረኝነት ሁላችሁም ያያችሁት ነው። ባንክ እንኳን ስገቡ ኦሮሞ ብቻ፣ ቀበሌ፣ ወረዳ፣ እያንዳንዱ ቦታ ራስ ምታት የሆነ ነገር በአጭር ጊዜ ውስጥ እንደ ሁላችንም እ ንቄ አይደለም ለኦሮሞ የኦሮሞ ንቀትና ጥላቻ ያኖሩብን። ሁሉም እኩል መብት ሊሰጠው ይገባል። እንደ ትምህርት፣ እውቀት፣ ብቃቱና ልምዱ ማንም ተነስቶ አንድ ቦታ ላይ ሲቀመጥ ችሎታው ታዩ፣ የሰራው ስራ በሁሉም ሰዎች ተገምግሙ፣ በብቃት ታይቶ እንጂ ኦሮምኛ ስለተናገረ ብቻ ማኔጀር እንዴት ይሆናል? ጉራግኛስ? የተናገረ ደቡብስ? የተናገረ ትግርኛስ? የተናገረ ሌላው አማርኛ ሴተና፣ ለምን እነሱ ኦሮምኛ መናገር የሌሎቹም ብሔሮች፣ የሌሎቹም ቋንቋዎች እንዲሁም ኢንተርናሽናል እንዲሁ